አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቁሙ ታዋጁ ኢትዮፕ ቤተሰቦች ሰላም፣ እንዴት ናችሁ? አልሐምድሊላህ፣ እኔ ሰላም ነኝ። እናንተም ሰላም መልካም እንደምትሆኑ ተስፋ አደርጋለሁኝ። በየላችሁበት የአላህ ስብሀኑ ተዓላ ሰላምና ዝነቱ በእናንተ ጋር ይሁን። ዛሬ ያው አብራችሁኝ ተቆያችሁ፣ ብዙ ብዙ ነገር አሳያችኋለሁኝ። በትንሿ ቤቴን አሳያችኋለሁኝ። መጅልስ ያስገባቸው እህቶች በተለይ ማለት ነው እቃ ትልቅ ትልቅ እቃ ቤታችሁ ያስገባቸው እህቶች አንዳንድ ነገር እነግራችኋለሁኝ። በትንሿ ቀረጽ አድርጌዋለሁኝ ቤቴን እኔ ማለት ነው። እንደገና ደግሞ አንዲት እህቴ የተገዛውን ቤቴን ህደሽ ይልኝ ባላችኝ መሰረት በትንሿ ቪዲዮ ቀርፄ ሂጄ አሳይቻታለሁኝ። ለእናንተም ማሳያችኋለሁ። ተፈለጋችሁ ህደሽ ይልን ብላችሁ ማዘዝ ስለምትችሉ ማለት ነው። እንደገና ደግሞ ቻግኒ ገበያ ቀን ፓርኬ ሄጄ እመጥቻለሁኝ። እሱንም ማሳያችኋለሁኝ። መጀመሪያ ግን ቤቴን ነው ማሳያችሁ ማለት ነው፣ ውድ ሂቶቼ እናንተ ልትመጡ ስትሉ ነው ትልቅ እቃ፣ በተለይ የቤታችሁ ትልቅ እቃ ማስገባት፣ መጅልስ፣ ቁምሳጥን፣ አልጋ፣ ይሄ እንደው ትልቅ ትልቁን እቃ ማስገባት። ልትመጡ ሁለት ወር ሶስት ወር በእርግጠኛ ባል ነው አይደለም፣ አላ ባለው ነው። እኔ ይሄን መጅልስ ሳስገባ በሶስት ወር በአራት ወር ውስጥ ምገባ መስሎኝ ነበር ማለት ነው ያሳዘዝኩት፣ ያስገባሁት ግን ምን መጣሁኝ እኔ። ያው ያላ ፈቃዱ ሆኖ ተሶስት አመት በላይ ሆኖኝ ነው የመጣሁት ማለት ነው እና ገጠር ላይ በተለይ ገጠር ላይ ይሄን ደግሞ እንደ ቀላል ነገር ነው የሚያዩት ማለት ነው። እናንተ ብዙ ብር አውጥታችሁ ደክማችሁ ቤታችሁን ያምርልኛል ብላችሁ እነሱ ሀታ ትላልቆቹ ጥንቃቄ ቢያደርጉበት እንኳን ህፃኖቹ እሺ አይሉም። የመንደርም ሆነ የቤተሰብም ሆነ የቤት ልጅም ሆነ እሺ አይሉም። ስብሓናላ ላዚምን ማ እንደ ዋው ማሻአላ ተባረከ ረህማን እንጂ በጣም ተናድጄ። አሁን ይህን መጅልስ ልጆችም ሆነ እናቴ ተቆጣጥራ ነበር የያዘችው ማለት ነው፣ ተቆጣጥሮ ነው የያዙት። እንደዛም ሆኖ ግን መጠተስል ድንግጥ ነው ያልኩት። ወላሂ ለአዚም መጠተስል ድንግጥ ነው ያልኩት የሆነ ጭቅቅት ልብስ ብሎ አለ ጭቃ ሆኖ አለ ያንንም እኮ አልብሰው እንዲ ንዲ ብለው ነው የሚያሞሩትኝ። እንደዛም ሆኖ ግን የጎረቤት ልጅ በቃ የወንድሞችም ልጆች ሲመጡ እነዚህ የጎረቤትም ሲመጡ ምናምን በቃ እስከ ላይ ድረስ በልተው ምዘው ተጭቃው መተው ዘው ሆነ ይሄ እንደዚህ ብልቅልቅ ብልቅልቅ የምትል ነገር ጌጥጌጥ ነገር አለች። እሷን በጣም አትታያችሁም። እሷን አወላልቀው ጨርሰዋታል። ውልቅልቅ የለም። አሁን የወለቀ ነው ወላሄል ነግራቸው አልችልም። እና አወላልቀው ጨርሰውታል። መጥት ብል ድንግጥ ነው ያልኩት። ለነሱ ቀለል ብሎ ነው የታያቸው። እኔ ግን ብዙ ዴክ ስለሆነ ያ ሁሉ የደከምኩበት እንዲህ በቀላሉ እንዲ ክይት ሲል በጣም ያናድዳችኋልና፣ እህቶች ተቻላችሁ ልትመጡ ስትሉ ነው እቃ ማስገባት ልትመጡ ስትሉ ማለት ነው። ያው እንግዲህ ያላ ፈቃዱ ሆኖ እኛ በዝን ሰዓት እንገባለን ስንል እሱ ደግሞ ባለበት ነው የሚያስገባ። አልሐምዱሊላህ አላ ኩሊ ሐል እና እኔ አሁን ቤተሰቦቼ አቀባበል ያው በባለፈው ቪዲዮ እንዳያችሁት አቀባበል አድርገውልኝ ፍየል ታርዶ ቤተሰቦች ተሰብስበው በሩቁም በቅርብም ያሉት እነሱ ነበር። እነሱን ሸኝቼ አብቅቼ መጅልስ የነስ ልጠበው ብዬ ተነሳሁኝና ማለት ነው፣ እዚያ ላይ ዘቅ ብሏል። ልጠበው ብዬ ተነሳሁኝና እንዳለ መጅልሱን አወጣሁኝና ደጅ ያደረግኩት ወላሄ ልነግራችሁ አልችልም። ጭቃ ጭቃ። እኔ እኮ ጥንቃቄ ያልተደረገበት ቤት እንዴት ሊሆን ነው ነው የኔ ቤተሰቦቼ በተለይ ልጅ ማሻላ ተባረከ ረህማን ጥንቃቄ አድርጋ ነው ይዛልኝ የኖረችው። እንደዛም ሆኖ ግን ጭቃ ጭቃ መጅልሱን ብድክ ሳረገው የሆነ በቃ አለ አደለ አቧራ ላይ ሙር የተባለ ነው የሚመስለው። በጣም ግርም አለኝ እና ወጣጥቼ መጀመሪያ ግድግዳው ሁላ ሸረሪት ነው እን እናንተ በጣም የሚገርመው ነገር ግን ኢትዮጵያ በጣም ሸረሪት ይወደዋል ግድግዳውን ምናምን እና ግርግዳው ሁሉ እንዳለ ሸረሪት ሆኗል። ሸረሪቱን ሁሉ ጠራረቅኩኝ በመሰላል መጅልሱን ሁሉ አደጀ ወጣሁኝና መሬቱን አጠብቁት። ከዛ ሰርተቲኩን አጠብቁት። መጅልሱን እንዳለ ትንሿን፣ ትልቋን እንዳለ በስፈንጃ በላርጎ አድርጌ አጠብቁት። ያገር ጭቃ፣ ያገር ጭቃ። አንድ ቀን ወለየን ልጅ ጋር እናቴ ጋር ሰለፋ ውዬ እዛው ቦታው ቆረጥ አጠብኩት። ትንሽ አሁን ምንም አይልም ያምራል ማለት ነው። ወደኋላ ኋላ ታወታላችሁ ያወላለኩትን እና ምንም አይልም። እንደዛ ሰው ሰው አሁን በጣገቢ ቁጭ ታልኩበት በጣገቢ ውጭ እነዚህ ብሉቅልቆች አለ አይደለ? እነሱ እነሱን በዛኛው ጎን ያለውን እንዳለው ውልቅልቅ አድርገውታል አውልቀውታል ልጆቹ ማለት ነው። ደግሞ መስፋትም አይቻልም መሰለኝ እኔ ብቻ የሆነ በእንትን ነገር ነው መ ያላካቁት በሆነ ነገር ነው የሚላከከው። መስፋትም አይቻልም መሰለኝ እና እንደዛ ነው ውድ ሄቶቼ፣ እቃ ልታስገቡ ካመራችሁ ልትመጡ ስትሉ ነው እናንተው ጥንቃቄ አርጋችሁ እንድትይዙት ማለት ነው። አሁን ደግሞ ቅድም በነገርኳችሁ መሰረት አንዲት እህቴ ህጅና ቤቴን እይልኝ ባለች መሰረት ቤቷን ላይላት እየሄድኩኝ ነው። እዚ ላይ ገና እዚ ላይ ልታሳይኝ ቤቷን የገዛችላት እህታችን ልታሳይኝ እየሄደች ነው። ለእኔ በላዲክም እያለች ነው የኔ እናት ልታሳየኝ እየሄደች ነው። እዚህ ላይ ማለት ነው ቤቱ ልናየው ነው እንግዲህ። ይህን ያቀረብኩላችሁ እናንተም ቤታችንን ሄደሽ እይልን ይሆነ በቃ ሰውም ሆነ ማንኛውንም ነገር እንደዚህ አደርግሽ አሳይን የምትሉት ነገር ካለ በእርግጥ ዛሬ ኮሜንቱ ተዘግቶብኛል። እንሻላ አላህ ብሎ ኮሜንቱ ይከፈትልኝ እንዲሁ በኮሜንት ታሳውቁኛላችሁ ብዬ ነው። ግን ኮሜንቱ የሚከፈትልኝ እናንተ ላይክ ሰብስክራይብ ታደረጋችሁልኝ ነው። ሰብስክራይብ ላይክ አድርኩልኝ ኮሜንትኮሜንቱ እንዲከፈትልኝ ማለት ነው ጉዶች። ስንት የለፋሁበት ዩቱብ ነው እንደቀላል ነገር እንዳይቀርብኝ ይገዙኝ። ለእናንተም ምንም ያስወጣችሁ ነገር የለም። ተባበራችሁ ደግሞ አጅር ስለምታገኙ ገዙኝ። አሁን እየሄድን ነው የእህታችን ቤት እንዴት ያለ ነው እናየዋለን ማለት ነው። ይህት ቦታ ነው ያለው ቤቱ እንዴት ነው አቆራረጡ። ይሄንትኑ እዚህ ያለ ሰው የሚገዛው አያችሁት። ይሄን ድንች በጣጥስ ድንች ታውቁት ከሆነ በጣም ነው የጓጓሁት እኔ ማለት ነው። እና የት ቦታ ነው የምትሉትን አሳያችኋለሁኝ ማለት ነው። እነዚህ ደላሎችም ሆኑ ወንድሞቻችን ሲገዙ የሆነ ቀንጨፍ አድርገው ቪዲዮ ታሳዩ። በኋላ አሳዩ ስንላቸው እንኳን ትልቅ ሸህም ወይንም ትልቅ ስራ መስሎ ነው የሚታያቸው በደንብ ቤታችንን አያሳዩንም ማለት ነው። እኔ ግን አሳያችኋለሁ። ምክንያቱም የእናንተን እኔ ስለኖርኩበት ደስ እንደሚላችሁ አድርጌ አሳያችኋለሁ። አሁን የሄታችን ቤት ማሻላ ዝም ብሎ ጃሕዙን የተገዛው ታጥሯል። መዝጊያው ወያችሁት ይሄ በጣም የሚያምር ነው። በቦለኬት ነው የታጠረው። ይሄ በዛ የድንበሩን በዛ ተዛምስቶ ተዛያልኩኝ የጠየቅኳትኔ ነው። አሁ ተዛምስቶ እስከላይ ተላይ አንስቶ ይሄ ሁለት ካምሳው ሳይሆን ይሄ ሁለት መቶ ካሬ ነው ማለት ነው። ወይም ከዛ አንስቶ እንግዲህ በሩን አይታችሁ ከሆነ እበሩ ድረሳ ማለት ነው። እና በጣም ሰፊ ነው። ሁለት ይባላል። ከሁለት ካምሳ የተናነሰ አይደለም፣ እኔ ያየሁት ማለት ነው። ማሻላ ተባረክ ረህማን። እቤት እንደውም እንገባለን፣ እናሳያችኋለን። አሁን እዚህ ላይ ትንሽ ቤቱ ወጣ ያለ ስለሆነ ይሄ አዝሪት ተዘርቷል ማሽላ። ከወዲያ ደግሞ ጤፍ አለ። ጤፍ እና ዳጉሳ ያማራችሁ አሳያችኋለሁ ማለት ነው። ይሄ ማሽላ ነው የእውነቱን ሊከቸከች ደርሷል። እዚ ላይ ገና እየሄድን ነው። ፊትና ኋላ ቪዲዮ ሆነብኝ ማለት ነው። ገና እየሄድን ነው። እህቴ ጋራ እየሄድን ነው። የገዛችላት እህታችን እንደውለን እንድንገናኝ ባጃጅ ተራ ተባብለን ባጃጅ ተራ ልንገናኝ እየሄድን ነው ማለት ነው። እንግዲህ ቻግኔ ከተማ የናፈቃችሁ አሳያችኋለሁኝ። ገበያም ህጅ አለሁኝ ምንድን ረካሽ ነው፣ ምንድን ወድ ነው አሳያችኋለሁኝ ማለት ነው ወዶቼ ይበላችኋል ያግን እንግዲህ ከዳር ወጣ ብለን ነው ኮረንቅ። አሁን ይሄ ኮረንቅ ነው ኮረንቅ ዳር ወጣ ብለን ነው፣ ቴክኒክ ነው ማን በሚባለው አካባቢ ነው። በጣም ሀገሩ ማሻአላ፣ ተባረከ ረህማን ያንተ ህል የሚያምር ቤት አለ ባትሉም ግን፣ ገበያ ወጣ ስትሉ የምትገዙት ነገር፣ የሚበላው የቃው ነገር፣ በጣም ጽድት ያለ ነገር ወላሂ ለአዚም ሁሉ ነገር። ብቻ ችግሩ ካህረባው ብቻ ነው። ካህረባው እየልባ ያሰራችሁ ነው ካህረባው የልብ አያሰራችሁም፣ ግን የተቀረገኝ የፈልጋችሁትን ነገር የምትገዙበት ነው። ቻግኔ ሀታ ቻግኔ ወደ ባህር ዳር ወደ አዲስ አበባ ማ መቼም ልነግራችሁ አልችልም ማለት ነው። ወደች ባረከላሁ ፊኩም ለሀገራችን ሰላም አላህ ያደርግልን። አገራችን ብቻ በጣም ታሳዝናለች። በዚህ የተሰማ አሁንስ ደህና ነው ሲባል ደግሞ በዚህ ስፍራ እኮ እንደዚህ ሆነ ሲባል ስሰሙ በጣም ልብ ያሳምማል፣ ልብ ያሳዝናል እንጂ አገራችን ሰላም ብኮን ሁሉ ነገር የተሻሻለ ሆኗል ማለት ነው። ወዶቼ ባረከላሁ ፊክ። አሁን ይሄ ነው እንግዲህ እህታችን ቤት ለምገባ ነው ገብቻለሁኝ። እንሻላ ያው ኪራይተኞቹ ናቸው ያሉበት። ዕቃ ዕቃቸው ምናምን ነው። የሚያምር በረንዳ ነው ቤቱ። መሻላ ነው፣ መሻላ ተባረክ። ረህማ ነው። ይሄ ጓዙ ምናምኑ ነው እንጂ ለውም ታችሁም። በጎለኬት ነው የታጠራው። አገውናት የተከራየችው፣ አገውናት የተገራየችው። እንግዲህ ቤቴን አሳየኝ የምትል ሆቶች ካላችሁ ተፈጣሉ፣ አሳያችኋለሁ። አያችሁ የውስጥ መዝጊያ ማሻላ። ተባረክ ረህማም በጣም የሚያምር ነው። በወዳ ህጄ ዶርሞ አላ የላት ነው ማለት ነው። ዶርሞች አላ የላት ነው። በወዳ ህጄ አላ የምትጠቀምበት የምንኖርበት አላ ያደርግላት። ርዝቋን ሰፊ ርዝቅ ያለው ቤት ያደርግላት። ይሄ ነው ዶርሞ እንግዲህ ሶስት ዶርም አለ። ሁለቶቹ ዶርሞች የሚከራዩ ናቸው። አንደኛው ደግሞ ይሄ ደግሞ ለማድ ቤት የሚደራጅ ነው፣ ግን አልተደራጀም። ይሄ ለማድ ቤት እና ለሽንት ቤት የሚቆራረጥ ነው ማለት ነው። ሰፊ ነው። የውዝ ውስጥ አቆራረጡን አላስተካከሉ ሆኖ ነው እንጂ ሰፊ ነው። ይኸው በጣም የሚያምር ቤት ነው። እዝ ላይ ግን አልተደራጀም። ይሄ ዶርሞ አልተደራጀም። አሁን ይሄ በቀላሉ ነው የሚደራጀው። ሲደራጅ የሚከራይ ዶርም ይሆንላታል። መሻላ ተባረከ ረህማን። ቦታው አሰፋፉ የሁለት አይመስልም የሁለት መቶ ካሬ አይመስልም ማለት ነው። ሁለት መቶ ካሬ የተባለው እና ሁለት መቶ አምሳ ካሬ የተባለው ያን ታህል ለውጥ አላየሁበትም። ምን ማለት ነው? ይሄም ይሄን ማድቤት አድርገው ታላከዎቹ ማለት ነው እነሱ ናቸው ያሉበት። እንግዲህ ተተደራጀ ያኛው ሲደራጅላቸው ይወጡና ይሄ ይደራጃል። መሻላ ተባረከ ረህማን እህታችን በርቺ፣ መሻላ በሉላት። የምትጠቀምበት ያድርግላት። እህቶች እንግዲህ ጃግኔ ውስጥ በዚህ ቦታ ነው የምትሉት ነገር ካለ ተፈበሩ እጅ አሳያቸው። አያችሁት? ሸራሪቱን፣ አያችሁት? በሁለት ቀን ሰው የሌለበት ነው የሚያስመስለው። ድርት ነው የሚያረገው ማለት ነው። በሁለት ቀን ሸራሪቱ። እና ኔ ቤትም እንደዛ ሁናቸው እናቴ እንዳትሸቋራረብኝ ብዬ ቃል ዶሮ በመሻላ አጥሩና ጥሩ ነው ብዬ አፀድ ያዳሁኝ እላቸዋለሁ። ቅድም ያሳየኋቸውን እኔ ቤት እንደ ዘም ብሎ አልጸዳም። እንሻላ በይ ቀን ቀስፊያኩ ያጸደዋል። አያችሁት? ይሄ የሁለት መቶ ካሬ ይመስላቸዋል። በጣም እዝን ላይ ብቻ ይሄ እንትን ብሏል ማለት ነው። አዎ እዚህ ደግሞ ገበያ ልወጣ ነው ማለት ነው። ቻግኒ ገበያ ልወጣ ነው። ቻግኒ ገበያ እንግዲህ አብራችሁኝ ተሄዳችሁ። ምርት ምርት ነገር ታያላችሁ ማለት ነው። ለሄር ነው ቻግኒ ከቤቴ እየወጣሁ ነው። ጨርቃ ጥበብ ዘርረና ለስላይ ቢስሚላ ተወከልና ላላ ወለ ሐውሎ ላቁወተ ኢላ ቢላ ብዬ እየወጣሁኝ ነው እንግዲህ ቻግኒ ከተማ። ቻግኒ ገበያው እንዴት ያለ እንደሆን ገና አላየሁትም። በርግጥ አሁን ለታ ወደ ወንድ መጣሁኝ ትንሽ እቃዎች ልገዛ ህጅ ነበር። ቡና መፍጫዎች፣ የሽንኩርት መፍጫዎች ብረድስት ምናምን ያው እንደነገርኳችሁ ከዛ ይዣ አልመጣሁም፣ እና ይዣ ለመምጣቴንም አመስግኘዋለሁኝ እሱን አልገዛሁም፣ እና ለገዛ ወጣ ብዬ ነበረ። ያው አዲስ ስለሆንኩኝ ምኑን አላስታወቀኝ። አሁን ግን በዛውም ስት ልውጣ ብዬ እዚህ ደረስኩ ማለት ነው። እዚህ ቻግኔ አዲሱ ገበያ ያኔ መስጅዱ በጣግብ ነው። አሁን እዚህ ያለሁት ከመስጅዱ ሱቅ ነው ማለት ነው። ይሄ ማንኛውም ነገር አድርሱ፣ ፈንዲሻው ይሄ ባልት ነው ቦታ ነው ያለሁት፣ ማለት ነው ባልት ነው ቦታ ነው ያለሁት። እዚ ላይ ክክል እንገዛ እየጠየቅን ነው፣ የሽሮ ክክል እንገዛ እየጠየቅን ነው። ደስ ይላችሁ፣ ሀላገራችሁ ስታው ማለት ነው። ስብሓን አላህ ለዚ አይላችሁ። እዚ ክክል እንገዛ ነው በቃ ሹሮ ልታስፈጩ ብትሉ የተከካው ከክታ ቆልቶ የተከካው የሹሮን ግዝታችሁ ማስፈጨት ነው ሚጣድ ስብሓናላህ በጣም ረቋል ሀገሩ። ለሴት በተለይ ምንም ልፋት የለባትም። ታሳብ ወስተቃል። ግን ሰው ሀሳብ ዚ ላይ ሾትሬ ነው የሚያምር ሾትሬ። እዚ ላይ ደግሞ ባያቄ ለው ባልትና ቦታን የገባ ነው። ሾሮ ልንገዛ ለሾሮ ልንገዛ ስለሆነ ማለት ነው። ወደች ባረክላው ፊክ ደልሽ ጋር ነበር የሄድኩትኝ ያየነው። ዚ ላይ ይህ ልንገዛ ማለት ነው። ገዝተናል ሾሮ ልናስፈጭ እንደዚህ ገዝታችሁ መከካት መቁላት፣ የለ መከካት የለ መልቀም የለ ምናምን ነገር ቅመማችሁን እርጠብ፣ ቅመማችሁን ብቻ ዝም ብላችሁ ገዝታችሁ ማስፈጨፍ ነው። እና ለሴት ልፋት የለም፣ ያው ሀሳቡ በስተቀር ልፋቱ ሲቀነስ፣ ግን ሀሳቡ እንዳለ ተጨምሮ ያልቀው በሀሳብ ሊያልቅ ነው። እዚህ ላይ የመዘነችልና ሴት ናት። እዚህ ላይ ደግሞ ሽንኩርት ልንገዛ ነጭ ሽንኩርት ፀሐይ፣ የሆነው አይታይም ነጭ ሽንኩርት ልንገዛ መጨቅጨቂያ ማለት ነው። ለሽሮ ማስፈጫ ልንገዛ ቁጭ ብለናል። ዝንጅብልም ነጭ ሽንኩርትም